ሕዝባዊ ወያነ ሓርነት ትግራይ ህወሓት ከትላንት ማክሰኞ ግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የምስረታውን የወርቅ ኢዮቤልዮ ባለፈው የካቲት ወር ያከበረው ህወሓት ከፓርቲነት የተሰረዘው፣ ቦርዱ ያዘዘውን የእርምት እርምጃ ተግባራዊ ባለማድረጉ መሆኑን ገልጿል። ምርጫ ቦርድ ይህን ውሳኔ ያሳለፈው፣ ባለፈው የካቲት ወር መጀመሪያ ለፓርቲው የሰጠው ቀነ ገደብ በዛሬው ዕለት መጠናቀቁን ተከትሎ ነው። ቦርዱ ይህንን ቀነ ገደብ ባሳወቀበት መግለጫው፣ ህወሓት ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በሶስት ወራት ውስጥ እንዲያካሄድ ትዕዛዝ ሰጥቶ ነበር። ቦርዱ ህወሓትን ጠቅላላ ጉባኤ እንዲያካሄድ ያዘዘው፣ በአመጽና በህገ ወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎችን በልዩ ሁኔታ እንዲመዘገቡ የሚያስችለው አዋጅ በሚያስቀምጠው ድንጋጌ መሰረት ነው። ይህ አዋጅ በልዩ ሁኔታ የሚመዘገቡ የፖለቲካ ፓርቲዎች፣ በስድስት ወራት ውስጥ ጠቅላላ ጉባኤያቸውን እንዲያካሄዱ በምርጫ ቦርድ ሊታዘዙ እንደሚችሉ ይደነግጋል። ይህን አዋጅ መሰረት በማድረግ በነሐሴ 2016 ዓ ም ለህወሓት የህጋዊ ሰውነት ማረጋገጫ የምስክር ወረቀት የሰጠው ምርጫ ቦርድ፣ ፓርቲው የቦርዱ ታዛቢዎች በተገኙበት በስድስት ወራት ውስጥ ጠቅላላ ጉባኤ እንዲያደርግ ቀነ ገደብ አስቀምጦ ነበር። ቦርዱ የቅድመ ጉባኤውን የዝግጅት ስራዎች ለመከታተል እንዲረዳው ፓርቲው ጠቅላላ ጉባኤውን ከማካሄዱ 21 ቀናት በፊት ለመስሪያ ቤቱ እንዲያስታውቅም ትዕዛዝ ሰጥቶ ነበር። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ በበኩሉ ምርጫ ቦርድ ለህወሓት የሰጠው የህጋዊ ሰውነት ማረጋገጫን ባለመቀበል የራሱን ጠቅላላ ጉባኤ በነሐሴ ወር አካሄዷል። ይህ የህወሓት ጎራ የምርጫ ቦርድን የምስክር ወረቀት ውድቅ ያደረገው የፓርቲውን የቀድሞ ህልውና ወደ ነበረበት የማይመልስ ነው በሚል ምክንያት ነበር። ያለ ምርጫ ቦርድ እውቅና በተካሄደው በነሐሴው የህወሓት ጠቅላላ ጉባኤ ዶክተር ደብረጽዮን ፓርቲውን እንዲመሩ በድጋሚ መመረጣቸው የሚታወስ ነው። ህወሓት በአዋጅና በመመሪያ የተቀመጡ ድንጋጌዎች ባለማክበር ሲያደርጋቸው የነበሩ እነዚህን መሰል እንቅስቃሴዎች ጉልህ የህግ ጥሰት መፈጸሙን የሚያሳዩ መሆናቸውን ምርጫ ቦርድ ባለፈው የካቲት ወር ባወጣው መግለጫ ጠቅሷል። በዚህም ምክንያት ፓርቲው ከማንኛውም የፖለቲካ እንቅስቃሴ ለሶስት ወራት ታግዶ እንዲቆይና ለእግዱ ምክንያት የሆነውን ጥሰት በዚሁ ጊዜ ውስጥ እንዲያርም ውሳኔ አስተላልፎ ነበር። ህወሓት በሶስት ወራት የእግድ ጊዜ ውስጥ የእርምት እርምጃ ካልወሰደ ምርጫ ቦርድ የተለየ አካሄድ ሳይከተል የፓርቲው ምዝገባ እንዲሰረዝ እንደሚያደርግም በዚሁ መግለጫው አስጠንቅቆ ነበር። በዶክተር ደብረ ጽዮን የሚመራው የህወሓት ጎራ ባለፈው አርብ ባወጣው መግለጫ ምርጫ ቦርድ በተደጋጋሚ የሚያወጣቸው መግለጫዎች እኔ ያልኳችሁን ብቻ ስሙ የሚል መልእክት ያላቸውና ዛቻ አዘል ናቸው ሲል ኮንኗል። ምርጫ ቦርድ ነባሩን ህጋዊ የእውቅና ሰርተፊኬት ሳይመልስ እሰርዛለሁኝ ማለቱ ትርጉም አልባ ነው ያለው ፓርቲው መስሪያ ቤቱ ህወሓትን ሊያስተዳድር የሚችለው ፓርቲው በጠየቀው መሰረት ነባሩን እውቅና ሲሰጥ ብቻ እንደሆነ ገልጾ ነበር። ምርጫ ቦርድ በነሐሴ 2016 ዓ ም ለፓርቲው የሰጠውንና በእነርሱ በኩል ተቀባይነት ያላገኘውን ሰርተፊኬት የሚሰርዝ ከሆነ ግን ያንን ማድረግ እንደሚችል ይኸው የህወሓት ጎራ በመግለጫው አስታውቆ ነበር። ምርጫ ቦርድ ዛሬ ረቡዕ ግንቦት 6 2017 ባወጣው መግለጫ ፓርቲው የህጋዊ ሰውነት ማረጋገጫውን በወቅቱ አምኖበትና ተስማምቶ የተቀበለ መሆኑን ገልጿል። ህወሓት በልዩ ሁኔታ የሚመዘገቡ ፓርቲዎች በህግ እንዲያሟሉ የሚጠበቅባቸውን ሰነዶችም በሐምሌ 19 2016 ለምርጫ ቦርድ ማስገባቱንም መስሪያ ቤቱ በዛሬው መግለጫው አስታውቋል። ሰነዶቹ የፓርቲውን ፕሮግራም፣ የመተዳደሪያ ደንብ የፓርቲውን አመራሮች ስም ዝርዝር ከፊርማ ጋር የያዙ መሆናቸውንም ቦርዱ አመልክቷል። ፓርቲው በሐምሌ 2016 ዓ.ም በልዩ ሁኔታ ለመመዝገብ ጥያቄ ሲያቀርብ በአመጽና በህገ ወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎች በምርጫ ቦርድ እንዲመዘገቡ የሚያስችለው አዋጅ ስራ ላይ ከዋለ ከሁለት ወር ያለፈው መሆኑንም መስሪያ ቤቱ ጠቅሷል። ምርጫ ቦርድ የጠቀሰውን አዋጅ የህዝብ ተወካዮች ምክር ቤት ያጸደቀው በግንቦት 2016 ዓ.ም ነበር። በዚህ ወቅት የአዋጁ ዓላማ አፈጻጸም እና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ የታወቀ በመሆኑ ህወሓትም ይህንኑ ለህዝብ ይፋ የሆነውን አዋጅ ዓላማና አፈጻጸም በግልጽ በማወቅና በመረዳት በአዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የምዝገባ ስርዓት በመፈጸም ምዝገባው ተከናውኗል ሲል ምርጫ ቦርድ በዛሬው መግለጫው አብራርቷል። ህወሓት በሐምሌ 2016 ዓ ም ለምርጫ ቦርድ በጻፈው ደብዳቤ የቀድሞ ህጋዊ ሰውነት ይመለስልኝ የሚል ጥያቄ ማቅረቡን ያስታወሰው ቦርዱ፣ ሆኖም ፓርቲው አያይዘው ያቀረባቸው ሰነዶችና ጥያቄው የቀረቡበት ጊዜ የአዋጁን መውጣት ተከትሎ መሆኑ ሊታይ እንደሚገባ ገልጿል። የህወሓት ይኸው ደብዳቤ ፓርቲው በልዩ ሁኔታ እንዲመዘገብ ፍትሕ ሚኒስቴር ለቦርዱ ደብዳቤ መጻፉን የሚያስረዳ መሆኑንም አመልክቷል። ምርጫ ቦርድ ለዚህ ደብዳቤ በሰጠው ምላሽ የህወሓት የቀድሞ ህጋዊ ሰውነት እንደማይመለስለት በግልጽ ማመልከቱንም አስታውሷል። ከዚህ ምላሽ በኋላ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርተፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፍቃዳቸው ፈርመው ከወሰዱ በኋላ ይህ በልዩ ሁኔታ ተመዝግቦ የተሰጠን የህጋዊ ሰውነት ማረጋገጫን አንቀበለውም ማለት ተቀባይነት የለውም ሲል ምርጫ ቦርድ በዛሬው መግለጫው ላይ አስፍሯል።